ምን ጀምረ እኔ አላውቅም። ምን አይነት ስሜት ውስጤ ላይ እንደተፈጠረ ነው ራቶ ብረቱን ምንድነው ነው ማየት ከበደኝ። በቃ በቃ አብራችሁ ሂዱ እናስረዱልኝ። እኔ ግራ ገባኝ። ብዙ ነው ነው ፍቅር ይዞኛል። እኮ የአይኑ ፍቅር ነው። ዝም ብለህ ከመሬት እሷ ስለሆነች ነው እንጂ እሷ ባትሆን ማን ምንም ሳጀምር ነው።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 እንግዲህ ውድ ቤተሰቦች ዛሬ ጨረቃዎች ብቅ ብለዋል ማለት ነው። የፍጹሜ ቤት ነው ዛሬ የመጡት ማለት ነው። በእርግጥ ፍጹሜ እና ብሩኬ ሃይሚ ቻናል ላይ ተገኘ ነበረ ሳምንት ሁሉ። ዛሬ ደግሞ እነሱ ቤት የሱ ቤት መገኘታቸው በጣም ደስ ብሎኛል ማለት ነው። እና ውድ ቤተሰቦች ፍጹሜ እንግዲህ ከሀይሚዬና ከብሩኬ ጋር እንደሆነ ብዙዎቻችን እናውቃለን እና ብሩኬ ፕራንክ ሲደረጉ ሃይሚን እያገዘ ሃይሚ ፕራንክ ስትደረጉ ብሩኬን እያገዘ ይገኛል ማለት ነው። ዛሬ ደግሞ በዛ መንገድ ላይ እንግዲህ ሁለታቸውን ፕራንክ አድርገዋል ማለት ነው። ዝነጌ ደግሞ እንግዲህ የብሩኬ ቤት ያበደ ፕራንክ ፍፁም እንደሚደረግ እርግጠኛ ነኝ ማለት ነው። ሃይሚና ብሮክ እንግዲህ እየቀመመው ያድራሉ ማለት ነው። እንግዲህ እንግዲህ በጣም ጀግና የሆነ ፕራንክ ተዘጋጀለት ነው ነው። በነገራችን ላይ በጣም ነው ደስ የሚለው፣ እኔ ያስቀኛል ፍጹም ማለት ነው የምርስ ነገራችሁ ማለት ነው። በጣም ደስ የሚል ልጅ ነው ማለት ልዩዋ የሆነ ልጅ ነው ያስታውቃልና አይን አፋሩ ደግሞ፣ እኔ ጊዜ እንደዚ ቀና ብሎ አንገቱን ቀና አድርጎ ሰው ሲያይ ሃይሚዬ ደግሞ ደሞ ማስተጋቢ እያኘከች መታለች ማለት ነው፣ ዛሬ የኔ ቆንጆ። በነገራችን ላይ ሀይሚ ማለት ነው፣ ቀሚስ ስትለብሱ ስታምር ማርያም፣ ሌላ ሰው ነው የምትመስለው። እና የኔ ውድት እንደዚህ ብትለብሹ በጣም ነው ደስ የምት በጣም ነው የምታምሪ ታምራለሽ። በነገራችን ላይ በሁሉም ነገር ስትለብሽ፣ ነገር ግን ቀሚሶ የባሰ እኔ እውነት ስነግራችሁ ማለት ብዙ ሴቶች ሶሻል ሚዲያ ላይ ሲያዩ ማለት ነው ከሱሪ ይልቅ ቀሚስ ሲለብሱ በጣም ነው ልይት ብለው የሚያምሩ እኔ ለምን እንደሆነ ያላውቀው እኔ ብቻ ነው እናንተ እንደዛ ነው ብቻ ነው። እና ቀለም ቀሚስ እኔ እንጃ እውነት አምኜበታለሁ። እኔ ማለት ሴት ልጅ በቀሚስ ነው ውበቷም ሁሉ ነገሯም የሚታየው ይላል ብዙ ሰዎች ማለት ነው። እና እውነት ነው ብዬ መቶ በመቶ ወስኜበታለሁ ማለት ነው ቀሚስ ላይ እና ውድ ቤተሰቦች ፍጽሄ እንግዲህ ዛሬ ፍቅር ይዞኛል ልጅቷን ካላገኘሁት ራሴን አጠፋለሁ ብለውን ነው መጣ። እንግዲህ ፍጽሄ ራሴንማ ልታጠፋ አትችሉም መቼም አታደርጉ። የምር ፍጽ እንደዚህ ማድረግ የለብም የፈለገ የፍቅርን ቤዚክ ያቺን ልጅ ማገኘት ሞክረው እንጂ ራሴን የማጥፋት ምክንያትማ አታስቡ የሁነት በአእምሮ ውስጥ እንዳይኖር በጭራሽ ማለት ነው። ሃይሚዬ እንግዲህ የፍቅር ነገር አይሆንለትም፣ እና ፍቅር ይዞኛል ስለው በጣም ስትስቅበት ምናምን ስትቀልድበት ነው የነበረው። እና እሱም እንደምቀልድሰው ያስታውቃል። በነገራችን ላይ ሊያብድ ነው እንቅልፍ አልተኛውም እያለ ልጅቷ በበራችን ታልፋለች ደግሞ ምንድን ነው ብቻውን ፍቅረኛ ብኖራት ብቻውን አትሄድም ምናምን ይላልና፣ እኔ እንጃ በጣም ነው የሚያዛዝ ነው ማለት ያዛዝናል ስላችሁ፣ እውነት እንዲህ አይነት ፍቅር ይኖራል። በነገራችን ላይ ማለት ነው ዝም ብላችሁ ማለት ሰው እንዲህ በአይን ብቻ አይታችሁ የምትወዱ ሰዎች አለው። እና እኔ እንደዚህ አይነት እንኳን ገጥሞኛ በነገራችን ላይ የምር ስነግራችሁ ማለት ነው ማለት የአይነት ፍቅር የሚባለው ነገር አባይቱ አይቶ አገጥሞኝ አቅም እና አንዳንድ ሰዎች እንደዛ አይነት ሰው ይገጥማችኋል ሲሉ ብዙ ጊዜ ሰማለሁ። እና የአይን ፍቅር አይን ላይ ይቀመጣል እንዴ? ፍቅር በጣም ነው የሚገርመኝ። እና ማለት የምር በጣም ነው የሚያስቀው። እና ብሩኬ ደግሞ በጣም ደንግጧል ሃይሜ ስትስቅ ነበረና ብሩኬ ደግሞ በጣም ነው የፈራ፣ በጣም ነው የደነገጠ። ምን ብዬ ላውራለይ፣ ምን ብዬ ልናገርልይ፣ እኔም ምን ላድርግልይ እያለ በጣም የተጨናነቁ ነበር እና ሀይሜ እንኳን እንደ ቁም ነገርም አልወሰደችም፣ ግን ብሩኬ በጣም እንትን ብሏል፣ ደንግጧል ማለት ነው ፍቅር ይዞኛል ስለው። ልጅቷን ታውቃል ወይ? ልጅቷን አውርቷል ወይ? ከልጅቷ ጋር ግንኙነት ነበረ ወይ? የለም ወይ? ውፍ የብሩኬ ጥያቄ ደግሞ ማለት ነው ከመሬት ወደ ሰማይ ነው የሚያባርራቸው ና ይህን ያባት ፍጹሜ ደግሞ እውነቱን ዓይነ አፋር ነው። እኔ ከሴቶች ይልቅ ወንዶች ነው ዓይነ አፋር መሆኑ የሆኑ ሰዎች ያየሁት፣ ማርያም ከሴቶች ይልቅ ወንዶች ነው የሚበዙትና አይነ አፋር ሆኖ ማለት ነው። እና ውድ ቤተሰቦች ፍጹሜ ከዚህ በፊት ተናግሮ ነበር እኔ ሲንግልነቴን እወዳለሁ እንደዚህ ነው መቆየት የምፈልጎ ብለዋል። እንግዲህ እስከ መቼ እንደሆነ ባላቅ ይህንን ያናባት ሃይሚዬ እንግዲህ እየቀለደችበት ነው እኛን ነው እንዲ ያፈቀርኮ እኛ እኛን ነው ኮመት መስለው ምናምን እያለች ትቀልድበታለች ና በጣም ነው የሚያስቁት፣ ጌታ በነገራችን ላይ በጣም ነው እንትን የሚሉት። እና ፍጹሜ እንግዲህ ወፍራም ወፍራም እያሉ ነው በጣም ከስቷል። ለምንድን ነው ከሳሩ? ነው ብሩኬ ነው ወፍራም የሆነ እንጂ ፍጹሜ ወፍራም ነው ብዬ አላስብም። እኔ ማነው ሀሳን ነበር ለፍጹሜ በወፍራም ነው የሚለው። ና ፍጹሜ ነኝ እንጃ በጣም ቀጭን ሰው የሚመስለኛል። እንዴት ሲያ ማለት ነው ሀይ ብዬ ፈርታለች እንግዲህ ልጁ እየተንቀላሽለሽ ነው ምናምን። ይህን ያፍራት ፕራንክ የትላንትና ደግሞ ፍጽ ተናግሯል ማለት ነው። እንዲህ አይደረግም እኔም ብያቸኋለሁ። በነገራችን ላይ ጋንጃ ምናምን ሲያመጡ እንደዚህ አይነት ባይደረግ መልካም ነው ማለት ጫቱ ብቻ ሶኬ ሁሉም ሰው በዛ ፕራንክ ያደርጋል። ሀይሚም ሰርታለች ብዙ ሰው ሰርቷል። ግን ይሄ ጋንጃው ነገር በጣም ነው ያስደነገጠኝ። በጣም ነው ያስፈራኝ ነው እንግዲህ ሆኖ መገኘት ስለሆነ ነው እንደዚህ ያደረግነው እንጂ እኛ ለማስተማር ነው ሰዎቹ እንዲማሩ ፈልገን ነው እንጂ እዚያ ቦታ የምንገኝ ሰዎች አይደለንም ብሎ ተናግረዋል ማለት ነው። ብሩኬም ተናግረዋል ትላንትና ራሱ ከነዚህ አይነት ፈጣሪ ጠብቃችሁ እያለ የነበረ ብሩኬ ራሱ ማለት ነው። እውነት ነው ከሲጋራ ከጫት ከመጠጥ ከሸሻ ፈጣሪ የፈጠራችሁ ፈጣሪ ያርቃል ነው የምላችሁ። በህይወታችን እነዚህ ነገሮች ባይኖሩ ሰው ልጅ በጣም ሰላም ያገኛል። ታውቃላችሁ መጠጥ፣ ይሄ መጨሳጨስ ምናምን ነገር በምድር ላይ እንደውም ጥፍት ብሎ ቢያጠፉ በጣም ደስ የሚለኝ ማርያም። እና ማለት መጠጥና፣ ይሄ የሚያጨሱ የሚያቅሙ ነገር በቃ ከምድር ላይ ከምድር ላይ ጥፍት ብሎ ቢጠፋ ደስ ይለኛል። እና ግን እንደዛ መሆን አይቻል አይመስለኝም። እና እንደዛ ነው ላችኋለሁ ውድ ቤተሰቦቼ። እንግዲህ ፍጹሜ እንግዲህ በዚህ መልኩ ፕራንክ ሰርተዋል ዛሬ ማለት ነው። ብሩኬን በጣም አስደነግጠዋል። ሀይሚዬ እንኳን ትንሽ ነው እንግዲህ ሃይሚ ያስብበት እያሌ ሀይሚን የመከራት ይገኛል ማለት ነው። ብሩኬ ወዲያው ነው እንግዲህ መመለስ የሞከሩት ማለት ነው። ጸጉርሽ ጸይ ሃይሚ ጸጉርን ትላጥለች እያለ ነበረ ና ብላጡለት ጸጉሩን እኔ በጣም ነው ደስ የምለው የፍጸ ጸጉር ወይኔ አሳጥሮ አሳጥሮ አሳጥሮ። ኮሜንት ብታው ሁሉም ሰው እንደዛ ይላል ነበረ ና ግን አይሰማም ለምንደሆነ ጸጉሩን ይውትስ በእናታችሁ የሁነት በጣም ነው የሚጣላ የፍጹም ጸጉር ማለት ነው። ማለት አንዴ ወደ ላይ ላ አንዴ ወደ ታች ላላም እንደዚህ እንዳደረገ ባህል አቅም እንደዚህ ባያደርገው መልካም ነው ብዬ አስባለሁ። እንግዲህ ፕራንኩ አብቅተዋል ማለት ነው። በዚህ ሃይሚና ብሩኬ እንግዲህ ነው ይቻላል እንደ እንደዚህም እያሉ ይገኛሉ ማለት ነው። እና ውድ ቤተሰቦቼ የዛሬ ይህን ይመስል ነበረ። በዚህ መልኩ ስለመጡልን ደስ ብሎኛል። እና ደግሞ አስር ሰዓት ላይ ተናገር፣ አስር ሰዓት ነው፣ ዘጠኝ ሰዓት ላይ በብሩኬ ወይም ደግሞ በፍጹሜ ቤት ይመጣሉ ብያቸው ነበር። እና እንደዛው መተዋል ማለት ነው። ዛሬ በጣም ነው ደስ የሚለው፣ ዋና አለመጥፋታችሁ ነው። በማንም በማንም ቤት ይምጡ፣ ዋና መምጣታችሁ ነው ደስ የሚለው ላቸው ያለው ውድ ቤተሰቦች ለዚህ ቤት አድስ ከሆናችሁ በድጋሚ ሰብስክራብ ላይክ ማድረግ እንዳትረሱ እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ደግሞ ውድድ ነው የሚያደረጋችሁ። እንግዲህ የተደበደቡ ነው ነገራችን ላይ ማለት ነው። ሀይሚዬም አስብበት፣ ይቻላል አረ ተዋት፣ ንካከኝ እያለች ታስፈራራለች ማለት ነው። ፍጹሜ አስፈራሪ፣ ሀይሚዬ ትናንትና እኮ ከብሮኬ አስጨንቆሻል፣ ዝም እንዳትሉት እና ሰሞኑን ደግሞ ሀይምዬ ብሩኬን ይዘው ወደ ማስናናት እያሉ ይገኛሉ ማለት ነው። እዚያ ያደርሳችሁ ነው የምንላቸው። ምንላል ምን እንላለን መቼስ እና ይሄን ይመስል አልነበረ። ውድ ቤተሰቦች እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ወዳችኋለሁ። ይሄ ራሱ ስማ፣ ይሄው በአንተ ፊት ነው እየተናገርኩ ያለሁት ቢጮ ቢያለቅስ ራሱ ማለት ነው አልተወውም። እንደዚህማ አያዋጣኝም